ክብሮ ታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ ወለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የመከላከያ ሰራዊቱ የቀድሞ አዛዦች እና አባላት ከድተውኛል ሲል የፊልድ ማርሻል ብርሃኑ ጁላ ተቋም ገለጽ። የናጡት ነካሽ ፊታቸውን አዙረው ጦሩን የወጉ ወዘተ የሚል ስያሜን ሰጥቶም አቅርቧል። በዝርዝር የምንመለከተው ጉዳይ ይሆናል። በኦሮሚያ ክልል አዲስ ዘመቻ ማወጁን የነጻነት ሰራዊቱ አሳወቀ። ዘመቻ ሺ ግንባር የሚል ስያሜም ሰጥቶታል። ተጨማሪውን ይዘናል። ባህር ዳር ያልታወጀ አስቸኳይ ጊዜ አዋጅና ያልተነገረ የሰዓት ላፊ ገደብ ውስጥ ያለች ከተማ ስለመሆኗ ይነገራል። የአማራ ክልሉ ጦርነት ከፍተኛ ተጽዕኖ ካሳደረባቸው ዋና ዋና ከተሞች አንዷ በሆነችው ባህር ዳር ያለውን ገጽታ በተመለከተ የወጣው ሪፖርትም በርካታ ጉዳዮችን የያዘ ነው። እንመለከተዋለን። ርዕሰ መስተዳደሩ የቀድሞውን ፕሬዚደንት ንብረት አፈረሱ። ንብረቱ የፈረሰበትን ቦታም ለራሳቸው እህት መስጠታቸው ተነግሯል። ከምንጮቻችን የተገኘው መረጃ ይቀርባል። ሻዕቢያ ድሃና ትንሽም ብንሆን ሉዓላዊነታችን ይከበር የሚል ሪፖርት አቅርቧል። ዓለም አቀፉ የወታደራዊ አቅሞች ምዘና ተቋም ደግሞ ትንሿ ሀገር ኤርትራ 250ሺህ መደበኛና ተጠባባቂ ሰራዊት አላት ብሏል። ሌላኛው መረጃችን ነው ዶናልድ ትራምፕ አሁን መነጋገሪያ መሆናቸው ቀጥሏል። ናሚቢያ ከትራምፕ ውሳኔ ጋር በተያዘ ከ500 በላይ አሜሪካውያንን ወደ መጡበት ልትመልስ ስለመሆኑ አሳውቃለች። ይህ በእንዲህ እንዳለ ሃርቫርድ ዩኒቨርሲቲ የትራምፕ ትዕዛዝን ባለመቀበሉ 2 ቢሊዮን ዶላር ታግዶበታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ የሆነላችሁ። የመከላከያ ሰራዊቱ የቀድሞ አዛዦችና አባላት ከድተውኛል ሲል የፊልድ ማርሻል ብርሃኑ ጁላ ተቋም ገለጸ። የናጡት ነካሽ፣ ፊታቸውን አዙረው ጦሩን የወጉ ወዘተ የሚል ስያሜም ሰጥተው አቅርቧል። በአማራም ይሁን በኦሮሚያ ክልል እየተደረጉ ባሉ ጦርነቶች በመንግስት የጸጥታ ተቋማት ውስጥ የነበሩ አዛዦችና ወታደሮች በከፍተኛ ቁጥር ታጣቂዎችን ተቀላቅሏል። የብልጽግና መንግስት የአማራ ክልሉ ጦርነት ሲጀመር የክልሉ ልዩ ኃይል ሀምሳ በመቶ ወደ ፋኖ ኃይልነት መቀየሩን አሳውቆ ነበር። ከዛ በኋላ ባለው ጊዜም የመከላከያ ሰራዊት ውስጥ አዛዥ የነበሩ ሰዎችን ጨምሮም ወደ ፋኖ ኃይሎች የተቀላቀሉ በርካታዎች ታይተዋል። ከተቋሙ የዘመቻ መምሪያ የተገኘው መረጃ እንደሚያመላክተው የመከላከያ ሰራዊቱን በመክዳት ከነትጥቃቸውም ይሁን መሳሪያቸውን ትተው የሚጠፉ ወታደሮች ቁጥር በከፍተኛ መጠን መጨመርን በተመለከተ ተደጋጋሚ ውይይቶች ተከናውኗል። በአንድ ግምገማ ላይም በአማራ ክልል የቀድሞውም ይሁን የአሁን የሰራዊቱ አዛዥ የነበሩት እንደ ኮሎኔል እንደገና ኮሎኔል ውባንትም፣ ኮሎኔል አባይነህ፣ ኮሎኔል አበራ ያሉ አዛዦችና ብርጋዴል ጀነራል ተፈራማሞና ብርጋዴል ጀነራል ተዘራ ንጉሴን ጨምሮ በሻለ ደቂቃ ሻምበልና መቶ አለቃ ማዕረግ ያሉ የልዩ ኃይልና የመከላከያ አመራሮች መቀላቀላቸው ተነስቶ ንግግር ተደርጎበትም ነበር። በኦሮሚያ ክልልም በተለይም ከቶዎች መልስ አብዲስ አስተዳደር የጸጥታ መዋቅር ውስጥ በህቡኡ የነጻነት ጦሩን የሚደግፉ መረጃም የሚያቀብሉ አሁን በርካታ እንደሆኑ መገምገሙ ይታወቃል። ይህ ያሳሰባቸው ጠቅላይ ሚኒስትር አብይ አህመድም በተመሳሳይ ጊዜ ሸኔን ብልጽግና ሆናችሁ የምትሰሩብናላችሁ ኢህአዴግን ከውስጥ ስላፈረስኩት ከውስጥ አታፈርሱኝም የሚ የስጋት ንግግር ማድረጋቸው የሚዘነጋ አይሆንም። አቴታይም ሸኔ እና ብልጽግና መሆን በጣም ከባድ ነው ጓዶች፣ ይለያያል ሀሳቡ። አቴታይም እዚህና እዛ አትሁኑ፣ እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። ለምን መሰለ እኛ ኢህአደግ ውስጥ ገብተን አድገን ኢህአደግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም እሱ የሆኖ ሆኖ ትናንት የመከላከያ ሰራዊቱ በርካታ ባሎቻችን ከዱን የሚል መግለጫን አሰራጅቷል። መቼና ነማን የሚለውን የማያብራራው የሰራዊቱ መግለጫ ነገር ግን ጽንፈኛውና ሸኔ ሲል የጠራቸውና የጠላት ወገን በሚል የመደባቸው ኃይሎችን የተቀላቀሉበትን የቀድሞና አክቲቭ የነበሩ አዛዥና ወታደሮች ላይ ግን ውንጀላዎችን አቅርቧል። የውትድርና ሙያን የሚያረክሱ የገቡትን ቃል ኪዳን ዘንግተው ሀገርና ሕዝብን የሚከዱ አለፍ ሲልም ጥቁር የታሪክ ጠባሳ ጽፈው የሚያልፉ ከዳተኞች ናቸው የሚለው ውንጀላ ደግሞ አንደኛው ነው። የሰራዊት አመራርና አባላት የነበሩ የያኔዎች ወታደሮች ቀደም ሲል የተሰለፉበትን አላማ ዘንግቶም የጥቂት ጽንፈኞች የጥፋት አስፈጻሚ በመሆን ፊታቸውን አዙረው ጦሩን ሲወጉም የኢትዮጵያን እድገት ለማይሹ ሀገራትም ሲወግኑ ሲያብሩ አጀንዳም ሲያስፈጽሙ ይስተዋላሉ እያለም ይቀጥላል መግለጫው። የመከላከያ ሰራዊቱ የእናት ጡት ነካሽ የሚለውን ቃል ተጠቅሞም ከተራ ሽፍታ ጋር ተሰልፈው ወጉን ሲል ያብራራል። በመጨረሻ ግን አብዛኞቹ የከዱን አዛዦችን ከነአጃቢዎቻቸው ደመሰስናቸው በሚል ያስቀምጣል። የትኞቹን የሚለውን ባይመልስም የመከላከያ ሰራዊቱንም ይሁን የክልል የጸጥታ አካላት ተንትተው የትጥቅ ትግል እንቅስቃሴዎችን የሚቀላቀሉ አዛዦችና ወታደሮች በምክንያትነት የሚያስቀምጧቸው ጉዳዮች መካከል ግን ሰራዊቱ ካለው ተልዕኮ ሰላማዊ ዜጎች ላይ የሚፈጽመውን የጦር ወንጀል አይተናል፣ ከህገ መንግስታዊ ኃላፊነቱ ውጭ የፓርቲ ስልጣንን የማስጠበቂያ መሳሪያ መሆኑን ተረድተናል፣ በውስጥ የሚደረግብን መድሎና እንግልት ምሬት ውስጥ ከቶናል ወዘተ የሚሉት ይገኙበታል። በኦሮሚያ ክልል አዲስ ዘመቻ ማወጁን የነፃነት ሰራዊቱ ገለጸ። ዘመቻ ሺህ ግንባር የሚል ስያሜም ሰጥቶታል። ጄኔራሉ ደግሞ ነቀምቴ ላይ ስብሰባ ጠርተው ሸኔ ያሉትን ኃይል ደመሰስን ሲሉ ተናግሯል። በኦሮሚያ ክልል ከሰሞኑ ከነበሩ ክስተቶች መካከል በተለይ ሁለቱ ዋነኛ ጉዳዮች ነበሩ። አንደኛው የኦሮሞ ነጻነት ጦር በተለያዩ ስፍራዎች ከሰነዘራቸው ጥቃቶች መካከል አንዱ የሆነውና በመቶዎች የሚቆጠሩ የመንግስት ኃይሎች ለጉዳት እንደተዳረጉበት የተነገረው የአቡነ ግንደበረቱ ጥቃት ነው። ሌላኛው ደግሞ የመከላከያ ሰራዊቱ ሾዴ የተባለውን በታንዛኒያው ድርድር ዳር ሰላም ድረስ ከጃል መሮ ጋር ተጉዞ የተደራደረውን በምስራቅ ወለጋ ዞን ሃሮ ሊመረዳ ገንጃ አካባቢ ገደልኩ ያለበት ነው። እነዚህ ሁለት ጉልህ ሁነቶች በተጨማሪ በተለያዩ አካባቢዎች የተኩስ ልውጦች እንደነበሩም የሚታወስ ነው። አሁን ደግሞ የኦሮሞ ነጻነት ሰራዊት አዲስ ዘመቻ አውጇል። ከዛሬ ጀምሮ የኦሮሞ ነጻነት ሰራዊት ዘመቻ ሽግንባር የተሰኘ አዲስ ዘመቻ በመላው ኦሮሚያ ጀምሯል ሲልም ባወጣው መግለጫ ላይ ያሳውቋል። የዚህ አዲስ ዘመቻ ዓላማውን በተመለከተ የተብራራ ነገር ባይኖርም የኦሮሞ የትግል ሰማታት መስዋዕትን መነሻ ያደረገ እንደሆነ ግን ተጠቅሷል ልክ ከአንድ ዓመት በፊት በዚህ ወቅትም የሰማዕታት መታሰቢያ ዘመቻ ወይም ዘመቻ ኤርቡ ሽኒጋ የሚል አዋጅን አስተላልፎ በክልሉ በተለያዩ ስፍራዎች ላይ ጠንካራ ውጊያዎችም ተደርገው ከፍ ያለ ሰብዊና ቁሳዊ ጉዳት ደርሶ እንደነበር የሚዘነጋ አይሆንም። በክልሉ እዛቸውን አስገብተው እየተዋቁ ከቀጠሉ ጀነራሎች ውስጥ አንዱ የሆኑት የምዕራብ ዕዝ አዛዥ ትናንት ጀነራል መሰለ መሰረት ደግሞ ነቀምቴ ላይ ስብሰባ ጠርቷል። ለአምስት ዓመታት የሚያቋርጥ የርስበርስ ጦርነት ውስጥ የሚሳተፍን ሰራዊት እየመሩም በጉልበትና ነፍጥን በማንገብ የትም መድረስ እንደማይ እንዳይቻል አሳይተናል፣ በሚለው ንግግራቸውም ቀጥሏል። የሸኔን የሽብር ቡድንና የጽንፈኛው ቡድንን በመደምሰስ ህብረተሰቡ ከስጋት ነፃ እንዲሆንና እንዲንቀሳቀስ ማድረግ ችለናል የሚለውንም አክሏል። እንዲህ ያሉ ንግግሮች ህዝቡ ከጀነራሉም ከብልጽግና ባለስልጣናትም ላለፉት አምስት ዓመታት እየሰማ የቀጠለ ቢሆንም አሁንም ግንቀየው የግጭትና የጦርነት አውድማ እንደሆነበት ነው። ርእስ መስተዳድሩ የቀድሞን ፕሬዚደንት ንብረት አፈረሱ። ንብረቱ የፈረሰበትን ቦታም ለእህታቸው መስጠታቸው ተነግሯል። የብልጽግናዎች ማመንት ያለፉት የስልጣን ዓመታትን የቀደመውን በማራከስና የራስ ሌጋሲን በመፈለግ ተጠምደው ነው የከረሙበት። የአገዛዙ ቁንጮ ሰዎች የህዳሴውን ግድብ ሳይቀር በማጣጣል ነው የስልጣን ዘመናቸውንም የጀመሩት። በተለይም የአቶ መለስ ዜናዊ ሌጋሲ ጉዳይ እንደሚያበሳጫቸው የሚነገርላቸው ጠቅላይ ሚኒስትር አብይ አህመድ የአረንጓዴ ልማትንም የህዳሴው ግድብ ጉዳይንም የእርሳቸው የስራ ውጤቶች ስለመሆናቸው ለማስረዳት ደላላ እስከ መቅጠር ደርሰዋል። የቀደሙ መንግስታትና ሰዎች ስራዎችን ከምድረገጽ ብቻ ሳይሆን ከህሊና መፋቅና ማጥፋት ያስፈልጋል የሚል አማካሪ ያላቸው ጠቅላይ ሚኒስትሩ በአዋጅ የተቋቋመ ካርታም ያለውን የመለስ ፋውንዴሽን ንብረቶችን በጉለሌ እጽዋት ማዕከል ያለውንም ወርሰዋል። የፋውንዴሽኑ ቢሮ እንዲፈርስም አድርጓል። የመለስ አመራር አካዳሚ ስያሜ ቀይሮ አያታቸውን ባስቀይሮ አመራር እንዲመራም አድርገዋል። ይህንን ፈለግ የተከተሉ የሚመስሉት የክልል ርዕሰ መስተዳድሮችም ጉዳዩን ወደ ቤተሰብ ደረጃ ማውረደው እንደተቀበሉት መታየትም ጀምሯል። ከሰሞኑ የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድ ያስፈጸሙት ተግባር መነጋገሪያ መሆኑ አልቀረም። በክልሉ ጀረር ዞን ደጋሀቦር ከተማ የቀድሞው ርዕሰ መስተዳደር አብዲ መሐመድ ኡመር አብዲሌ ባለቤት ንብረት እንዲፈርስ ማድረጋቸውም ተሰምቷል። በቀድሞ ፕሬዚደንት ባለቤት ሰፊያ መሐመድ ስም የነበረውን መኖሪያ ስፍራ እንዲፈርስ ከሁለት ቀናት በፊት በሌሊት ማሽኖቻቸው ልከዋል ይላሉ የአካባቢው ምንጮች። አቶ ሙስጠፋ መሐመድ ይህን የአብዲሌ ባለቤት ንብረትን እንዲፈርስ ካስደረጉ በኋላ የሰጡት ደግሞ ለርሳቸው እህት ነው ሲሉም ያክላሉ። እህታቸው ፈርሃን መሐመድ ኡመር በደግሀቡርና አካባቢው ተጽዕኖ ፈጣሪ እንደሆኑ የሚገልጹት ምንጮቹ የርዕሰ መስተዳድሩ ቤተሰቦች የጫት ንግድን ጨምሮ የቢዝነስ እንቅስቃሴውን በተለይም በስፍራው ባመዛኙ እንዲቆጣጠሩ ሲደረግ መቆየቱንም ነው ያነሱት። በብልጽግናው ጉባኤ በጠቅላይ ሚኒስትር አብይ አህመድ ሳይቀር በሶማሌ ክልል ከነዳጅ ከውሃ ፕሮጀክት አፈጻጸምና መሰል የዘረፋ ተግባራት ጋር ስማቸው እየተነሳ የተወቀሱት አቶ ሙስጠፋም አሁን የቀድሞ ፕሬዚደንት ባለቤት ንብረት ላይ አደረጉት የተባለውን መነጋገሪያ ሆኗል። ባህር ዳር ያልታወጀ አስቸኳይ ጊዜ አዋጅ ያልተነገረ የሰዓት እላፊ ገደብ ውስጥ መሆኗ ተነገረም። የአማራ ክልሉ ጦርነት ከፍተኛ ተጽዕኖ ካሳደረባቸው ዋና ዋና ከተሞች አንዷ የሆነችው ባህር ዳር ገጽታን በተመለከተ የወጣው ሪፖርትን በርካታ ጉዳዮችን የያዘ ነው። በዓለም ፊት በአስቸኳይ ጊዜ አዋጅ ሀገር ለመምራት የሚሞክር የሚል ስም እንዳይሰጠው የበልጽግናው መንግስት በፓርላማ አያውጀው እንጂም፣ ሀገሩን የኮማንድ ፖስት አድርጎት አመታት አልፏል። የአማራ ክልልም በዚህ ሁነት ውስጥ ነው ያለው። በዚህ ነባራዊ ሁነት ውስጥ የሚገኙ ከተሞ የ ግን አሁንም የጥቃትና የውጊያ መካከል መሆናቸው አልቀረም። እገታና ዝርፊያዎች የመንግስት ኃይሎችን ጨምሮ በተለያዩ ቡድኖች እየተፈጸመ ማህበረሰቡ ለከፍተኛ ሰቆቃ እንዲዳረግም ሆኗል። ከሁለት ቀናት በፊት የብልጽግናው ሚኒስትር ለገሰት ሁሉ የክልሉ ርዕሰ መዲና ባህር ዳር ውስጥ ቦምባ ፈነዱብን ማብራሪያ ማቅረባቸውም ይታወሳል። በእርግጥ ይህ ያለቆቻቸውና የአገልጋይ ጓዶቻቸው ተደጋጋሚ ሰላም ብቻ ሳይሆን ፍጹም ባህርዳርን ሰላም አደረግናት ንግግር ጋር የሚጻረር ነው። ባህርዳር በጣም ፍጹም ሰላማዊ ነው። ብዙ ቦታዎች ላይ ተንቀሳቅሰን አይተናል። በእግራችን በጣም ሰላማዊ ከተማ ነው። ባህር ዳር ውስጥ ገብቶ ምንም ማድረግ አይቻልም። የባህር ዳርን ሰላም ማንከት አይቻልም። ፈንጅና ቦምብ ማፈንዳት አይቻልም። መንገድ መዝጋት አይቻልም። በዲጂታል ሚዲያ ላይ በፌስቡክ አርበኞች ያለቿ ባህር ዳርንና አሁን መሬት ላይ እኛ በተግባር መተናያየናትን ባህር ዳር መጥቶ መመልከትና ማየት ብቻ ነው መድኃኒቱ ብዬ ነው የገባኝ አሁን ላይ። ዘራፊ ሌባ ከተማ ውስጥ ገብቶ እንደፈለገ የሚሆንበት አንዱን አግቶ አንዱን ቀምቶ የሚያመልጥበት አግባብ የለም። አሁን በጥቂት ቀበሌዎችና በጥቂት ወረዳዎች እንዲወሰን ለማድረግ ችለናል ማለት ነው። በከተማ ውስጥ ያሉ ሰርጎ ገቦችንም ለማጽዳት በጣም ከፍተኛ ጥረት አድርገናል። ከአቶ ተመስገን ጥሩነህ ጀምሮ የብልጽግናዎች ማመን ስለ ባህር ዳር ያላቸው ምልከታ ይህ ቢሆንም፣ ነዋሪዎቿ የሚሉት ሌላ ነው። ሪፖርተር ጋዜጣን በከተማ ያለውን ነባራዊ ሁኔታ በተመለከተ አነጋግሯቸዋል። ባህር ዳር የነበራት የቀድሞ ሳቋርቋታል ወዟም ከስሟል፣ ውበት ደምግባቷ፣ ፍካትና ድምቀቷ ተሸሽጓል። ከሩቅና ከቅርብ እንግዳ የሚማርከውና እየሳበ የሚያመጣው መልኩ አገርጥቷል ወይቧልን በማለት ነው ዘገባውን የጀመረው። በአሁኑ ወቅት የከተማ ቱሪዝም ሙሉ በሙሉ ቁሟል ለማለት ያስደፍራል ባህር ዳር በጸጥታ ስጋት ውስጥ የወደቀች በመሆኗ እንቅስቃሴው አቀዝቅዟል በከተማ በየዕለቱ የእገታና የግድያ ወንጀል የሚፈጸም በመሆኑ ነዋሪው በፍርሃትና በስጋት ውስጥ ሆኖ ለመክረም ተገዷል በማለትም ይቀጥላል በከተማ ከምሽቱ አስራ ሁለት ሰዓት በኋላ የባጃጅና የታክሲ አገልግሎት አይሰጥም ነዋሪው በጊዜ በሩን ዘግቶ የሚቀመጥ በመሆኑ ከምሽቱ አንድ ሰዓት ጀምሮ የባህር ዳር ጎዳናዎች ጭር ማለት ይጀምራሉ በከተማ አንዳንድ ቦታዎች የኮሪደር ልማት በመከናወን ላይ ቢሆንም ነዋሪው ላይ ያረበበው የስጋት ደመና ገፎ ተጨማሪ ጌጥ ለመሆን ግን አልታደለም የሚለውንም አስቀምጧል። በከተማ በሚገኙ በመንግስት መስሪያ ቤቶች በአገልግሎት ሰጪ ተቋማትና አውራ መንገዶች ላይ በርካታ ቁጥር ያላቸው የመንግስት የጸጥታ አካላት ታጥቀውና በተጠንቀቅ ሆነው ወጪ ወራጁን በንቃት መከታተላቸው የተለመደ ሆኗል። ይህ ደግሞ የተለመደ ተግባራቸው ስለመሆኑ በከተማ ያነጋገርኳቸው ነዋሪዎች ነገሩኝም ይላል። በጣና ሐይቅ ጀልባ ትራንስፖርት አገልግሎት በመስጠት ስራ የሚተዳደሩት የባህር ዳር ነዋሪው አቶ መርሻ መኮንን ለጋዜጣው ሲናገሩም እንደ ከዚህ ቀደሙ ከተማዋንና የጣና ደሴቶች ለመጎብኘት የሚመጡ ቱሪስቶች አሉ ማለት አያስደፍርም። ነገር ግን የጸጥታ ችግር የፈጠረው ጫናን ተቋቁመን ስራ ለመስራት ብንሞክርም በከተማ የቤንዚን አቅርቦት አለመኖር ሌላው ፈተና ሆኖብናል ይላሉ። የባህር ዳር ከተማ የ04 ቀበሌ ነዋሪና የባጃጅ አሽከርካሪ ደግሞ የከተማ ነዋሪ በጸጥታ ስጋት ውስጥ ከወደቀ ዓመታት ተቆጥሯል። ከምሽቱ 12 ሰዓት በኋላ የባጃጅ አገልግሎት የለም። ነዋሪውም በጊዜ ደጁን ዘግቶ ለመቀመጥ ተገዷል፣ ሲሉ ይገልጻሉ። በከተማ ለመዋግር እያናገታለም በማንኛውም ሰዓትና በየትኛውም ቦታ ምን ሊፈጸም እንደሚችል እርግጠኛል ስለማይሆን የጸጥታ አካሉን በተጠንቀቅ በየአካባቢው ስለተሰማራም ነዋሪው ደግሞ በፍርሃትና በስጋት ውስጥ ይገኛል ብለዋል። በከተማ በሚገኝ አንድ ሆቴል እንግዳ ተቀባይ ደግሞ የሆቴል አልጋዎች ከአምስት ቀናት በፊት ቀድመው ተይዘው የሚያልቁበት ጊዜ ነበር፣ አሁን ላይ ግን የምኝታ ክፍሎች ሳይያዙ ለወራት ይቆያሉ ሲሉ ያስረዳሉ። በከተማዋ የተገነቡ ዘመናዊ ሎጆችና ሬዞርቶች ሪዞርቶች የሰው ያለህ እያሉ ነው የሚሉት የከተማዋ ነዋሪም በብዙ ካፒታል የተገነቡና ጥቂት ለማይባሉ ወገኖች የስራ ዕድል ፈጥረው የነበሩ ሆቴሎችም የጸጥታ ችግር ምክንያት አገልግሎታቸው በመዳከሙ ሰራተኛ በመቀነስ ላይ ስለመሆናቸው ያብራራሉ። የብልጽግናው መንግስት እንዲህ ያለ ቀውስን የፈጠረውን የጸጥታ ችግር ፖለቲካዊ ጥያቄዎችን ፖለቲካዊ ምላሽ በመስጠት ከመፍታት ይልቅ የእጅ ስጡና እንደ እንደመስሳችኋለን እዛቻ ላይ ቀጥሏል። ሻዕቢያ ደሃና ትንሽን ብንሆሉ አላይነታችን ይከበር የሚል ሪፖርት አቅርቧል። ዓለም አቀፉ የወታደራዊ አቅሞች ምዘና ተቋም ደግሞ ትንሿ ሀገር ኤርትራ 250 ሺህ መደበኛና ተጠባባቂ ሰራዊት አላት ብሏል። የአስመራው መንግስት በተለይም ከአራት ኪሎ አስተዳደር ጋር ከተጓረፈ በኋላ የቀድሞ የጦርነት አጋሩ ብልጽግና ቀይ ባህር እንገባለን የሚልዛቸውን ከጀመረ ማግስት በተገለለባቸው ዓለም አቀፍ መድረኮች ላይ ሳይቀር አቤቱታውን እያሰማ ይገኛል። ከሰሞኑ ደግሞ በሩሲያ ሞስኮ ላይ በተዘጋጀ አንድ መድረክ ላይ ኢሳያስ የላኳቸው ሶፊያ ተስፋ ማርያም ትልቅ የምንሆን ትንሽ ሀብታምም የሆን ድሃ ሉዓላዊነትና ግዛታዊ አንድነታችን፣ ፖለቲካዊ ገለልተኝነታችን ላይ የሚሰነዘሩ ጥቃቶችን ማስቆም አለብን የሚል ንግግር አድርጓል። ስንዴ የለመኑ ሉዓላዊነት ድሃ ሆኖ ክብር የለም የሚሉ የአራት ኪሎ ሰው የሚያደርጉት ንግግርን እንደ ኃይል ማስፈራሪያ የሚወስዱት የሻዕቢያው ሰዎች እንደ ሩሲያና ግብጽ ባሉ ሀገራት በሚዘጋጁ መድረኮች ላይ እየተገኙ ከሚያቀርቡት ክስ ባሻገር ወታደራዊ ዝግጅት ላይ ስለመሆናቸው ግን ያለፉት ወራት ተከታታይ ክስተቶች አሳይተዋል። ከሰራዊት አቅም ጋር በተያዘም ከሰሞኑ ግሎባል ፋይር የሀገራትን ደረጃ ማውጣቱን መዘገባችን የሚታወስ ነው። 118 ሚሊዮን ሕዝብ ያላት ኢትዮጵያ 160ሺ መደበኛ ሰራዊት አላት የሚለው ተቋሙ ትንሿና 63 ሚሊዮን አካባቢ ሕዝብ ያላት ኤርትራን ግን በድምሩ 250ሺ ሰራዊት እንዳላት ለመብላት ያስቀምጣል። ከዚህ ውስጥ 120 ሺህ መደበኛ ሲሆን 130 ሺህ ደግሞ ተጠባባቂ ነው ይላል። እንዲያም ሆኖ የብልጽግናው መንግስት ከ2 ቢሊየን 97 ሚሊየን ዶላር በላይ አመታዊ በጀት በመመደብ በዙሪያው ካሉ ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቱ የሚያወጣ ሲል መድቦታል። ኤርትራ ለሰራዊቷ 198 ሚሊዮን ዶላር ዓመታዊ በጀት ብቻ እንዳላትም ነው የገለጹ። የሰራዊቱን ቁጥር ብቻ ብቸኛው መመዘኛ የማያደርገው ግሎባል ፋየር የሻዕቢያን ጦር ከዓለም ሀገራት በ120ኛ ደረጃ ላይ ሲያስቀምጠው ኢትዮጵያን ደግሞ አምሳ ሁለተኛ ደረጃ ላይ ትገኛለች ብሏታል። ዶናልድ ትራምፕ አሁን መነጋገሪያ መሆናቸውን ቀጥሏል። የትራምፕን ውሳኔ ተከትሎ ናሚቢያ ከአምስት መቶ በላይ አሜሪካውያንን ወደ መጡበት ልትመልስ መሆኗ ተነግሯል። ይህ በእንዲህ እንዳለ ሃርቫርድ ዩኒቨርሲቲ የትራምፕን ትዕዛዝ ባለመቀበሉ ሁለት ቢሊዮን ዶላር ታግዶበታል። በደቡባዊ አፍሪካ ክፍል የምትገኘው ናሚቢያ የፕሬዝደንት ዶናልድ ትራምፕን ውሳኔ ተከትሎም ከአምስት መቶ በላይ የሚሆኑ አሜሪካውያን ወደ መጡበት ልትመልስ ስለመሆኗ ማሳውቃለች። ሀገሪቱ አሜሪካውያንን ወደ መጡበት እንደምትመልስ የገለጸች ሲሆን ይህ አይነቱ የሀገሪቱ ውሳኔ በርካታዎችን እያነጋገርም ነው። የናሚቢያ የመጀመሪያዋ ሴት ፕሬዝደንት የሆኑት ናንዲ ንዳይቷ አፍሪካውያን ወደ አሜሪካ ለመግባት ቪዛ የሚጠየቁ ሆንም አሜሪካውያንም ወደ ናሚቢያ ለመግባት ቪዛ መጠየቅ አለባቸው ብለዋል። ሀገሪቱ ከዚህ በፊት ለአሜሪካውያን ጎብኚዎች ከቪዛ ነፃ የሆኑ አገልግሎቶችን እንዲያገኙ በመፍቀድ ስታስተናግድ መቆየቷ የሚታወስ ሲሆን አሁን ግን ቪዛ የለም በሀገሪቱ መቆየትም የለም የሚል አቋም ያዟት ሰምቷል ናሚቢያ ይህንን ውሳኔ ያሳለፈችው ፕሬዝደንት ዶናል ዶናልድ ትረምፕ በአሜሪካ በሚገኙ አፍሪካውያን ስደተኞች ላይ መሰል እርምጃዎችን መውሰዷን ተከትሎም ነው ናሚቢያ በቅርቡ ባስተዋወቁት የታሪፍ መጠን ላይ ሃያ አንድ በመቶ ታሪፍ ከተጣለባቸው ሀገራት መካከል እንደሆነችም የሚታወቅ ነው ይህ በእንዲህ እንዳለ የዶናልድ ትረምፕን ትእዛዝ አላስተናገድም ያለው ሀርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለት ሁለት ቢሊዮን ዶላር እንዲታገድ ተወስኗል ዋይት ሀውስ ሃርቫርድ ማድረግ ያለባቸው ነገሮች ዝርዝር ቢሰጥም ዩኒቨርሲቲው አልፈቅድም ዋይት ሀውስ ዝርዝሩን የላከው ጸረ ተቃዋሚነትን ለመታገል ነው ብሏል። የትምህርት ሚኒስትር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነት ያሳያል ብሏል። ሃርቫርድ የአስተዳደር ቅጥር ለውጥ እንዲያደርግም ተጠይቋል። ሆኖም ግን ዋይት ሀውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጎታል። ትራምፕን አሻፈረኝ ያለ ቀዳሚው ትልቅ ዩኒቨርሲቲም ሆኗል። ትራምፕ ዩኒቨርሲቲዎች ላይ ይሁዳውያን ተማሪዎች ከለላይ እየሰጡ አይደለም ብለው ሲተቹ ነበር። በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛ ጦርነትን በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲቀሰቀስም ቆይቷል። የሃርቫርድ ፕሬዚደንት ፕሬዚደንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበለው ምላሽ ሰጥተናል ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሴማውነት ዩኒቨርሲቲው እንደማይቀበለውና መንግስት ግን ነገሮችን እያጋነነ መሆኑንም ዩኒቨርስቲው አሳውቋል። አብዛኞቹ ትእዛዞች የመንግስት ቁጥጥር የሚጠይቁ ናቸው ብለዋል። ፕሬዚደንቱም ዩኒቨርሲቲው የሚያገኘው ሁለት ነጥብ ሁለት ቢሊዮን ዶላር ድጎማና ስልሳ ሚሊዮን ዶላር የኮንትራት ገንዘቡም ተቋርጧል። ሃርቫርድ ከፌደራል መንግስቱ በጀት ለማግኘት እንዲችል ከዋይት ሀውስ ከተሰጡት አስር ማሻሻያዎች መካከል አንደኛው ለአሜሪካ አደገኛ የሆኑ ተማሪዎችን መጠቆም ነው። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ አራት መቶ ሚሊዮን ዶላር የፌዴራል ፈንድ መቋረጡ አይዘነጋም። ኮሎምቢያ ዩኒቨርሲቲ ብዙም ሳይቆይ ዋይት ሀውስ ያቀረባቸውን የማሻሻያ ሀሳቦች ለመተግበር ግን ተስማምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማል።